በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ ዕድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ አንድ መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 67774፣ ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የዕድሉ ተጠቃሚ ይሆኑ። ቴመሮ ሪል ስቴት። ሰላምና ጤናን፣ ፍቅርን፣ በረከትን ያድልን። ክብራትና ክብራን ሣድስ ቤተሰቦቻችን እንደምናላችሁ እንደምንስቆያችሁልን ሰሞኑን እየሰማናቸው ያሉ ዓለም አቀፍ ወሬዎች በጠቅላላ ትኩረት ሊሰጣቸው የሚገቡ እንደሆነ በደንብ እያየን ነው ያለ ነው። በተለይም የኢትዮጵያና የአካባቢው የአፍሪካ ቀንድ ፖለቲካ ላይ ያለው ጉዳይ እንደ ቀላል የሚታይ ነገር አይደለም። ከሰሞኑ የሚሰሙት ነገሮች በጠቅላላ የሆነ የጦርነት ድግስ የተሟሟቀበት፣ የተጋጋለበት የሚመስል ነገር ነው የምናየው። እንደገናም ደግሞ ያ ነገር አይቀሬ የሚመስል ነገር ያሳያል እና ይህንን በባለፈው ፕሮግራማችን ላይም ሀገርን መውደድ ወይም ከሀገር ጋር ያለን አታችመንት ማለት በመንግስታት፣ በመሪዎች፣ በፖለቲከኞች ምክንያት ዲፔንድ የሚያደርግ ወይም ደግሞ ፖለቲከኞች ሳይኖሩ ሀገርነት የሚቀር አይደለም። ሀገር ፖለቲከኞችም በሌሉበትም ሰዓት ባይዞ ሀገሮና የምትቀጥል ሀገሮች አሉ መንግስት ሳይኖራቸው ረጅም ጊዜ የቀጠሩ በጣም ብዙ ሀገራት አሉ። አሁንም ሰሜን ሱዳን ጦርነት ላይ ናቸው። ወጥ የሆነ መንግስት ስርዓት አሁን የለም። የተደበላለቀ ነገር ነው ያለው። በዚህ ውስጥ ሁሉ ግን ሀገርነቷ ይቀጥላል ማለት ነው። እንደ ሀገር ከኢትዮጵያ ጋር ኢትዮጵያ በድላኛለች ብላ እንደ ሀገር ከግብጽ ጋር ድል እያደረገች ትቀጥላለች። ስለዚህ ሀገርነት ከፖለቲከኞች ጋር አብሮ የሚያያዝ አይደለም። እኛ ከኢትዮጵያ ውጭ ሌላ ሀገር የለንም። እግዚአብሔር እዚህ ያመጣን ትልቁ ሲክሪት መንፈሳዊ ነው። ስለዚህ እግዚአብሔር እዚህ ሲያመጣኝ እኔን ምክንያት አለው። እንደገናም እግዚአብሔር ልክ ነው ልክ ነው ልክ ነው። ልክነቱን እማመን እስከሆነ ድረስ ደግሞ ስለ ሀገር ይመጸለ ያለብኝ ምንም ነገር ይሁን፣ አባጣ ጎርባጣ ይኖር፣ የሚያስከፋ በጣም ብዙ ነገር አለ፣ የሚያስቀይም ብዙ ነገር አለ። ነገር ግን እግዚአብሔር ከምንከፋው ነገር በላይ ግን እግዚአብሔር ይበልጣል። ምክንያቱም የምንከፋው ነገር ሁሉ እግዚአብሔር በጊዜው ያሳልፍና እንደገና ደግሞ በብርሃን የሚሞላን ጊዜ ደግሞ እንደሚመጣ በህይወታችን አይተናል። በጣም ብዙ ሰዎች ታመው አይድኑም ተብለው ከዛ በኋላ በጣም በከፍተኛ ህመም ሲሰቃዩ ኖረው ካበቁ በኋላ ያየ ጨለማን ጊዜ ያሳልፎላቸው ከበሽታ ድነው ተፈውሰው እንደገና በብርሃን ሲኖሩ ደግሞ አይተናል። ሀገርም የታመመችበት ጊዜ ነው። በጣም ሲሬስሊን የታመመችው ምናልባትም ሊድን የሚችል ካንሰር የሚያድነውም ግን እግዚአብሔር ብቻ የሆነለት ካንሰር ነው ያላት ኢትዮጵያ ማለት ነው። አሁን ባለበት ሁኔታ በሽታው ሁሉ የካንሰር ምልክት ነው። የሚፈራርስ አካል ይታያል። የሚበታተን የሚመስል መጽናት የማይችል አካል ነው የሚታየው እንደ ሰው እንደ ሰው እንደ ሐኪም እንደ ሐኪም፣ ነገር ግን እንደ እግዚአብሔር ግን የፈራረሰና የቀረ ነገር በእግዚአብሔር እጅ ውስጥ የለም። እኛ ምናምነው ምናመልከው አምላክ አለ። ሁልጊዜ ያሻገረን ያሳለፈን በመከራዎች በችግሮች መካከል ሰንጥቀን እንድናልፍ ረዳት አጋዥ ክንድ የሆነን አምላክ አለን። አንዋሽም፣ አንክደውም፣ አንረሳውም። እንደገናም ደግሞ በብዙ መከራዎች ውስጥ በብዙ ፈተናዎች ውስጥም ደግሞ በብዙ አሳልፎን ደግሞ አይተናል። ብዙ ችግሮቻችን የኢትዮጵያን ችግሮች በጠቅላላ ባንተ መዳፍ ላይ ባንተ ክንድ ላይ እናስቀምጥ ብንለው፣ ክንዴ ይዝላል ክንዴ ይደክመኛል፣ ይሄን ያክል መሸከም ከዚህ በላይ አልችልም የሚል አምላክ አይደለም። ፍጥረት ዓለሙ በጠቅላላ ያንን መቋቋም እንደማይችል እናውቃለን። እርኩሳን መናፍስት እንኳ በዚህ ደረጃ ላይ በጣም ብዙ ክፋት እየሰሩ ብዙ ክፉ መሸከም አይችሉም፣ ይፈርሳሉ። በጣም ብዙ ክፉ ማለት ነው ራሳቸው ክፎች ናቸው፣ ግን በጣም ብዙ ክፋት መሸከም እንደማይችሉ የምናውቀው በሲኦል ውስጥ ፈርሰው እንደተቀመጡ ስላየን ነው። ጸንተውማ ክፋትን ይዘው ቢቆዩ ኖሮ ክፋት ልክ እንደ ተራራ ተሸክሞት መኖር ቢችሉ ኖሮ ሲኦል አይኖርም ነበረ። ሲኦል ያለው ከላይ የተሸከሙት ክፋት ደርምሶ ውጧቸው ከስር ተጨፍልቀው ስላሉ ነው። ሲኦል የተዘጋጀው በዛ ምክንያት ነው ሶ በምድር በፍጥረት ዓለም ላይ ሁሉ ነገር ሊችል የሚችል ማንም የለም። ሁሉን ቻይ የሆነ ኤልሻዳይ የሆነ ማለት ቀላል ቃል አይደለም። ኤልሻዳይ ማለት ምንም በምድር ላይ ተሸክሞ ተከብዶ ወይም ደግሞ ሊሰባብር ይችላል ተብሎ የሚባል ምንም አይነት ኃይል ሊበግረው የማይችል እውነት የሆነ እሱም ደግሞ በዘመናት ውስጥ በዚህ ኳሊቲው የኖረ ደግሞ አምላክ አለን። ኢትዮጵያ አምላክ አላት። ስለዚህ አባቶቻችን ጸልየዋል፣ አሻግሯቸዋል፣ አይተናል። ደግሞ በታሪክ ተጽፎ አንብበናል። የዓለም ሳይንቲስቶች ሲናገሩ የጻፉትን ታሪክ መዛግብቶችን አንብበናል። አይደለም ሶስት ሺህ ዘመን ያክል የኖረች ከዛም በላይ እንደ ሕዝብ እንደ መንግሥት ከሶስት ሺህ ዓመት በላይ የኖረች ሀገር መሆኗን የዓለም ታሪክ ሁሉ ጽፎ ዘግቦ ያስቀመጠ ነው ይህ ሁሉ ታሪክ እንዴት አሳልፈ ሲባል እግዚአብሔር አሳልፏት። እኛ አልነበርንም በነዛ ታሪኮች ውስጥ አንብበናል። ኖረን ቢሆንና ያ ዘመን የቲክቶክ ዘመን ቢሆን ኖሮ ብለሽ ስታስቢ የሚታለፍ አይመስልም ነበረ። እነዛ ሁሉ መከራዎች በፍጹም ተስፋ አስቆራጭ የሆኑ እጅግ በጣም ብዙ ነገር እቺ ሀገር አሳልፋለች። መቶ አመት እኮ ነው መቶ ድፍን አመት ተበታትና። አብቅቶላታል፣ ብለው በዘመነ መሳፍንት ጊዜ ምዕራባውያኑ ጨርሰናል፣ የቤት ስራውን ከፋፍለናቸዋል፣ አብቅቶላቸዋል ብለው ለቅኝ ግዛት ሰፍ ብለው የከፋፈሏቸውን መጥተው ይሄ የኔ ነው፣ ያ የእንግሊዝ ነው፣ ያ የጣሊያን ነው፣ ይሄ ብለው ሊያረጉ ሲሉ አጼ ቴዎድሮስን እግዚአብሔር አስነሳ ለዚች አገር መልሶ። አንድ ሰው አንድ ሰው ተነስቶ ሀገሪቱን መልሶ ይፋ ያደረጋት፣ ተበታትና አትቀርም አለ። ስለዚህ አጼ ቴዎድሮስ በዛ ነገር ሲነሱ ቴዎድሮስ መጣ ማለት በቴዎድሮስ በኋላ ምጽአት ይመጣል የሚለው ነገር ዛን ጊዜ ነገር የነበረበት ዋነኛው ሲክሬት ኢትዮጵያ ዩኒፋ ያድርጋ ልትበታተን የነበረችው ያበቃላት የነበረችው ሀገር ተመልሳ ተሰርታለችና ከዚህ በኋላ እንግዲህ የክርስቶስን ምጽአት እንጠብቃለን የሚለው ጊዜ ነበረ። ያ ጊዜ አለፈ። አሁን ሳልሳዊ ቴዎድሮስ የሚል መንፈሳዊ አንድምታ አለ። አንድ ሰው አልጠብቅም። እኔ ሳልሳዊ ቴዎድሮስ በሚባል አንድ ሰው አልጠብቅም፤ ደግሞም ሊሆንም አይችልም። ነገር ግን ተከታታይ የእግዚአብሔር ክብር በቤተ መንግስት ውስጥ ቤተ መንግስቱ ቤተ መቅደሱ ነው የእግዚአብሔር ክብር ብቻ የሚነግስበት ዘመን ይመጣል። ያ ዘመን የዘመን ፍጻሜዎቹ ጊዜ መቃረቢያ ነው። ምክንያቱም በሌሎች ዓለማት ላይ የጨለማው ዓለም በሌሎች ዓለማት ላይ የጥልቁ ዓለም አሁልቱን አስተክሎ ጣውቱን አስተክሎ የሉሲፈር መንፈስ በየስፍራው አምላኬ ይሄ ሰይጣን ነው እያሉ በዛ አውሬው ቁጥር ማምለክ ሲጀምሩ፣ በሌሎች አገራት ላይ እግዚአብሔር ድሞ በይፋ ቤተ መንግስቱን ቤተ መቅደስ አድርጎ የሚመለክበት ሀገራት ደግሞ ይኖራሉ። ከነዚ ሀገራት መካከል አንዷ ኢትዮጵያ ናት። የኮቨናንትና የኪዳን ሀገር ስለሆነች ማለት ነው። በዚች ሀገር ላይ ቤተ መቅደሱ፣ ቤተ መንግስቱ ቤተ መቅደስ ይሆናል። የእግዚአብሔር ክብር ከጠዋት እስከ ማታ ይመለክበታል። የዛ ሰዓት ላይ በምድር ላይ የሚሆኑ ተአምራት በጠቅላላ በኢትዮጵያ ላይ ታይቶ የማይታወቅ ሆነው ይገለጣሉ። በጣም ሀያላን ሀያላን የሆኑ የእግዚአብሔር አገልጋዮች በኃይል በመንፈስ የመጨረሻው ዘመን ተዋጊዎች የሚዋጉትም ከርኩሱ ዓለም ጋር የሆነ ከጨለማው ዓለም ጋር ፋይት የሚያደርጉ በግልጽ የመነጠቅ የሚባሉ ዘመኖች በጀርመን ውስጥ በከፍተኛ የአውሬው መንፈስና የአውሬው መንግስታት ታፍነው ታንቀው ያሉ አማኝ እግዚአብሔርን የሚያምኑትን የሚያስመልጡና የሚያሳልፉ ወደ ኢትዮጵያ በስደት ከዓለማት ላይ መሸሸጊያ ሆኑ። በጣም በብዙ ተራራዎች ላይ በብዙ ሸለቆዎች ላይ ከውጭ፣ ከአውሮፓ፣ ከኤዥያ፣ ከየትም ሀገራት አውሬውን አናመልክም ያሉ የሚሰባሰቡባቸው ሀገራት መካከል አንዷ ኢትዮጵያ ትሆናለች። ይሄ ሁሉ መከራ በምናይበት ይሄ ሁሉ መከራ የምናሳልፈው እኛ ባናየው ልጆቻችን እኛም እያለን እግዚአብሔር በዓይኖቻችን ያሳየናል። ይሄ ደግሞ ይሆናል። ይሄ ሁሉ መከራ በዛ ውስጥ ነው ያለፈው። ሰው ለምንድን ነው ሲባል እነዚህ በቴዎድሮስ መንፈስ፣ በቀዳማዊ ቴዎድሮስ መንፈስ ያ ቀዳማዊ ቴዎድሮስ ስፒሪቱ የነበረው ቤተ መንግስቱን ቤተ መቅደስ አድርጎ ችግር በገጠመ ሰዓት ለእግዚአብሔር ህዝቡን ያበረታታል ያነቃቃል በጾም በጸሎት ችግር ገጥሞናል ኢኮኖሚክ ክራይሲስ ከሆነ ኢኮኖሚክ ክራይሲስ ገጥሞናል ይሄ የገጠመንን የኢኮኖሚክ ክራይሲስ ልናክም የምንችለው በጾም በጸሎት ስለሆነ ሁላችሁም በየቤተ እምነቶቻችሁ ተንበርከኩ አስር ቀን ሀያ ቀን ሰላሳ አርባ ቀን ጾም ጸሎት አውጀናል በመንግስት ደረጃ ላይ ስለዚህ ይህን ተቀበሉ ይህን የማይቀበል በጠቅላላ ቅጣት ከዛ በኋላ ነው የሚመጣው ሀይለኛ የሆነ የእግዚአብሔር ክብር በኢትዮጵያ ላይ የሚገለጥበት ሬዲዮ ጣቢያዎች የእግዚአብሔርን ክብር ብቻ የሚያወሩበት ምክንያቱም የዛ ጊዜ ምንም ነገር ማውራት አይቻልም። ዓለምን የተቆጣጠረው የአውሬው መንፈስ በየቦታው ጣዖት ተክሎ እያሰገደ ነው። ያንን አንቀበልም የሚለው መንፈሳዊ ውጊያው የሚሆነው መንፈሳዊ እንጂ የኢኮኖሚ ወይም የሥጋ ውጊያ አይደለም። ከስጋ ጋር የሚደረገው ውጊያ ዕድሜው ያበቃል። የዛ ሰዓት ላይ ነገሮች ሁሉ ወደ መንፈሳዊ ውጊያ ይቀይራሉ። የመጨረሻው ትልቅ የሚባለው ጦርነትም አርማጌዶን ጦርነት የሚባለው ለዛ ነው። አርማጌዶን ጦርነት በመንፈሳዊ ዓለም የሚደረግ ጦርነት ነው። እግዚአብሔርን የሚደግፉና እግዚአብሔርን የሚቃወሙ ርኩሳኑን የሚደግፉና እግዚአብሔርን የሚደግፉ አካላት የሚያረጉት ዓለም አቀፍ ጦርነት ነው። አርማጌዶን ጦርነት እሱ መንፈሳዊ ጦርነት በሚመጣበት ሰዓት ላይ የቴክኖሎጂ ጉዳይ ይሄ አደገ ኢኮኖሚ ያደገ ይሄን ትንበላው ይሄ እንደዚህ በብሔረሰብ ይሄ እኔ ብሔረሰብ ነው ያ አንተ ብሔረሰብ ነው ታሪኩ ይቋጫል። ለምን ሰዎች በብሔረሰባቸው አይደል የዛን ጊዜ የሚዋጉት? አፍጥጦ አጋንንቱ በጣዖቱን ተክሎ የሚመለክበት ጊዜ ነው። የዛ ሰዓት ላይ እንግዲህ አሁን የጀማምሩት ነገር ታያለሽ። የሳታን ቸርች ብሎ ይሄ የሳታን መቅደስ የቀ ብለው አሁን በሆኑ አመታት ልዩነት እስፔሻሊ እኔ ከቀጣዩ የአሜሪካ ምርጫ በኋላ በጣም ያሰጋኛል በብዙ መልኩ። ማለት ምክንያቱም አሁን ትራምፕ ብልሽሽት አድርጎ የሚወጣውን ነገር ቂም በቀል የሚይዙት ዲሞክራቶቹ ሲመጡ በይፋ ለሰይጣን አምላኪዎች መቅደስ የሚፈቅዱበት ጊዜ እምነት እንደ ክርስትና እንደ እስልምና ሰይጣን አምላኪዎች የሚባሉ ደግሞ መቋቋም ይችላሉ ብለው በመንግስት ደረጃ ሊፈቀድ የሚችልበት ጊዜ ሩቅ አይሆንም። የዛ ሰዓት ላይ የዓለም ፖለቲካ ጉዳይ ከብሔረሰብ ከብሔርተኝነት ይላቀቃል፣ ከምናየው ጠባብነት ይላቀቃል። መንፈሳዊ የሆነ ይመጣል። እዛን ጊዜ ኢትዮጵያን የሚያስተዳድሩ መሪዎች በመንፈሳዊ አእምሮ ያደጉ የእግዚአብሔር ታላላቅ ምስጢራት የሚገለጥላቸው ትንቢት እየተነገረ በዚህ ደረጃ ነው። እዚህ ቦታ ላይ ማዕድን አለ። በዚህ ቦታ ላይ ሚሳኤል ሊለቀቅ ነው። በምን ጉዳይ በማይታወቅ መልኩ ሚሳኤል አየር ላይ በሰይፍ በመላእክት ሰይፍ እየተቆረጠ የሚወድቅበት ተአምራት ድሮ በነ ዳዊት ዘመን እንደነበረ አይነት ተአምራት አሁን የሚደገምበት የመጨረሻዎቹ ዘመናት ይመጣሉ። እነዚህ ዘመናት ምልክቶቻቸውን አሁን እያየን ያለ ነው ነገር ስናይ ኢትዮጵያ ላይም ይሄ መከራ ሊመጣባት እንደሚችል ግብፅም በውሃ በምትቀጣበት ሰዓት ኢትዮጵያም ደግሞ ዋይታና ውካታም በኢትዮጵያ ይሆናል የተባለው ትንቢት ነው እየተፈጸመ ያለው ይሄ ትንቢት አፍጥጦ አይናችን እያየ ቴስቲሞኒ ምስክር ሆነን በመከራ ውስጥ በጭንቀት ውስጥ በብዙ ስቃይ ውስጥ የማያልፉ የመሰሉ ተስፋ አስቆራጭ ቀናቶች ማንም ሰው አሁን ይህንን ጊዜ ያለውን ተስፋ ያልቆረጠበት የለም። ተስፋ ያለው ትንሽ ሰዎች እንኳ ቢኖሩ ተስፋ የቆረጡበት ጊዜ ነው አሁን። ስለዚህ እግዚአብሔር ደግሞ የሚጠብቀው የመጨረሻዎቹ ጠንካራ የሚባሉ ሰዎች ተስፋ እስኪቆርጡ እግዚአብሔር ይጠብቃል። እኛ እንኳ ሳንቀር ማለት ነው። በኢትዮጵያ ጉዳይ ላይ ተስፋ የቆረጥንባቸው ጊዜያቶች ሁሉ ነበሩ። ስለዚህ እንደዚህ አይነት አስተሳሰብ ያላቸውን ሰዎች ሁሉ ሳይቀር ተስፋ እስኪቆርጡ ድረስ ሀብት ያላቸው በሀብታቸው መመካት እንዳይችሉ፣ ገንዘብ ያላቸው ስልጣን ያላቸው በስልጣናቸው ላይ ማድረግ እንዳይችሉ ምንም ነገር ያለቀ የደቀቀ ሆኖ ተስፋ ቆርጦ ሰው ሁሉ እግዚአብሔር ሆይ ባለበት ሰዓት እግዚአብሔር ታላቅ ምሕረት ሲመጣ ምታዩ ነገር ሁሉ በአንዴ ጸጥ ይላል። እንደ ውሃ ክርስቶስ ያንን ማዕበል ጸጥ በል ባለው ሰዓት ላይ ጸጥ እንዳለ እንዲሁ የተፈጠረ ጊዜ ንፋሳት ባልተፈጠሩ ሰዓት ነገሮች ያልተንቀሳቀሱበት ጊዜ ነው። ንፋሳ ሲፈጠሩ ነገሮች ይንቀሳቀሳሉ። ውሃ በተፈጠረ ሰዓት ንፋሳ ሳይፈጠሩ አስቀድሞ ውሃው ሰርቶ ስለነበረ፣ ከዛም እፍ ሲልበት ማዕበል እንደሆነ፣ ማዕበል ከመሆኑ አስቀድሞ ጸጥ እንዳለው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ እንዳለው ጸጥ የሚያደርግበት ጊዜ ይመጣል። የዛ ሰዓት ላይ ብዙም ላይቆይ ይችላል፣ ብዙም ላይሆን ይችላል። ነገር ግን መከራዎች ጥቂትም ቢሆኑ አሉብን እነዚህ ነገሮች ስናስብ ልክ ነው ተስፋ መቁረጥ ይቻላል በአሁን ባለበት ሰዓት ላይ ምክንያቱም ከተስፋ መቁረጥ በኋላ የሚመጣው በእግዚአብሔር ላይ ተስፋ መቁረጥ አይደለም እግዚአብሔር ግን ይችላል የኢትዮጵያን ጉዳይ ጸጥ ማድረግ ይችላል ይህንን ንግግር ይዘው የሚነሱ በጣም ብርቱ ሰዎች አሁንም አሉ አለን በሳድስ ቤተሰቦቻችንም በዚህ ደረጃ ላይ ሁል ጊዜ ላነቃቃችሁ ወዳለሁ በፍጹም የስ በሚታየው ነገር ተስፋ ልንቆርጥ እንችላለን። ሰላም የለም፣ በብዙ ሞልኩ ሰላም መቼ እንደሚመጣ እርግጠኞች እስከማንሆን ድረስ ሰላም አይደለም ያለው። ነገር ግን ቀጥለን የምንተማመነው ሰላም የለም ብለን በአንደበታችን ላይ አይደለም፣ ሰላም በእግዚአብሔር እጅ ላይ አለ ብለን በእምነት አለማችን እግዚአብሔርን እናያዋለን። እሱን ልንጠብቀው ይገባል። ተስፋ ቆርጠን ጸጥ ልንል አይገባም። ተስፋ የምንቆርጠው በእግዚአብሔር ላይ አይደለም፣ በሁኔታዎች በሰዎች ባለው ነገር በአለሙ ፖለቲካ፣ በምታዩ ዓለም አቀፍ ኬኦስ ራሱን የቻለ ብዙ ተስፋ የሚያስቆርጡ ነገሮች አሉ። በዚህ ምድር ላይ አይኑን የተከለ በዚህ ምድር ጉዳይ ላይ ብቻ ተማምኖ የዚህ ጉዳይ የዚህ ምድር ጉዳይ የሀገራችን ጉዳይ በዚህ ምድር ጉዳይ ይስተካከላል ብለው እምነታቸውን በነ አሜሪካ በነ ሩሲያ ሚዲያ ሲያርጉ የነበሩ ሰዎች ሁሉ ተስፋ ቆርጠዋል። ይሄ ባለበት ጊዜ ላይ አሁንም እኛ በሚታየው ዓለም ንክኪ የኢትዮጵያ ጉዳይ እንደማይስተካከል ተስፋ ልንቆርጥ ይገባል። ከዛ በኋላ ግን ተስፋችንን በእግዚአብሔር ላይ አንቆርጥም። በእግዚአብሔር ላይ ያለው እምነትና ተስፋችን ምን ይሆናል? ያድጋል። ስለዚህ በጣም በርትተን የሳድስ ቤተሰቦች በዚህ ዙሪያ ላይ ላነቃቃችሁ ወዳለው አይዟችሁ አሁንም ይሄ ሁሉ ጊዜ ያልፋል። እግዚአብሔር ያሳልፈናል። የጊዜው መርዘም እና ማጠር ጉዳይ ከኛ ጋር የተጣበቀ ነው። እኛ ማፍጠንም እንችላለን፣ ማዘግየትም እንችላለን። ብዙ ሰው አማራሪ ነው። በአንደበቱ ላይ ምስጋና የለውም። በምሬት የተሞላ ነው። ስለዚህ ጊዜው የረዘመው ለዛ ነው እንጂ ይሄኔ እኮ የዛሬ አራት አምስት ዓመት ሁሉ ነገር ቋጭቶት ሊሆን ይችል ነበር። እግዚአብሔር ነገር ግን ሰው በአንደበቱ ላይ በምሬት የተሞላ በጥላቻ የተሞላ ጥላቻ በብሔር ጥላቻ፣ በሃይማኖት ጥላቻ፣ በብዙ ነገር የተሞላ በፖለቲካው፣ ቲክቶኩ፣ ዩቲዩቡ የዘራው መጥፎ አጋንንታዊ ዘር ዶሚኔት ስላደረገ እግዚአብሔር ቀኑን እያስረዘመብን እያስረዘመብን። ኳስን አንድ ሰው ጠልዞ ወደፊት እንደሚያርቀው እግዚአብሔር የኢትዮጵያን የሰላም ፍጹም ሰላም አርቆብን ነው እንጂ ኤኔ የዛሬ ሦስት አራት ዓመት አልቆ ነበር። ነገር ግን በእግዚአብሔር ላይ እምነት ባላቸው ሰዎች ግን በልባቸው ሰላም ይሆናል። ዓለም እየተናወጠ፣ ዓለም እየተበጠበጠ በእኛ ልብ ውስጥ ግን ምን አለ? የእግዚአብሔር ቅዱሱ ሰላም አለ። ያረጋጋናል፣ ያጽናናል። የእግዚአብሔር ቅዱሱ ሰላም በውስጣችን ያለው ለኢትዮጵያ እንዲሆንላት ደግሞ እኛ በውስጣችን ሰላም የሚሰማን ልንጸልይ ይገባል። እኔ በጣም በህይወቴ እግዚአብሔር ከማመሰግነው ነገሮች መካከል በምንም ሁኔታ ምክንያት የተናወጠ ልብ የለኝም። በእግዚአብሔር ላይ ነው ሰላሜም፣ በክርስቶስ እሱን በማመኔ ውስጥ ነው ያለው ሰላሜም፣ እርጋታይም፣ እርካታይም ያለው እዛ ነው። እሱ ደግሞ በዙፋኑ ላይ ያለ፣ በሚናወጠው ላይ አይኔን አልተክልም። አይኔን በአምላኬ ላይ አድርጌው እጠብቀዋለሁ። ስለዚህ ስክነት ልቤ ውስጥ አለ። ምንም ነገር ቢከሰት የምደነግጥበት ጉዳይ የለኝም። ይሄ ከሆነ እኔ ለሀገሬ መጽለጸልኝ ይገባኛል። ሀገሬን ላነቃቃት ላነቃት ይገባኛል ልንል የሚገባበት እንደሆነ ውድ ሣድስ ቤተሰቦች እንድትነቃቁበት ይህንን መጠቆም እወዳለው። ኢራን፣ እነ ሰሜን ኮሪያ ተቃውሟቸውን በጣም እየገለጹ ያሉበት፣ ሩሲያ ተቃውሟቸውን በጣም እየገለጹ ያሉበት ነገር ነው የሆነው። ይህም ሰውየው ፕሬዚዳንት ትራምፕ እንግዲህ ሰሞኑን እንደሰማ ነው የሩሲያው ፕሬዚደንት ቭላዲሚር ፑቲን በአይነቱ ታይቶ የማይታወቅ ኒክሌር ፓወርድ ሚሳኤል ነው የሞከሩት። ስለዚህ ለዛ አጸፋ የሚሆን እንግዲህ አሜሪካ ከባለፉት አርባና ሀምሳ አመታት ምናልባትም ከሰላሳ እስከ ሀምሳ የባለፉት አመታት ላይ ተደርጎ የማይታወቅ ለመጀመሪያ ጊዜ የኒክሌር ጦር መሳሪያ ሙከራ ይደረግ ብለው አዘዋል። ትላንትና ማለት ነው። ይሄ በጣም ድንጋጤ ፈጥሯል። በቤተ መንግስታቸውም፣ በካቢኔዎቻቸውም ከፍተኛ ተቃውሞ ነው እየተነሳ ያለው። ምክንያቱም አሜሪካ ይህን ነገር አደረገችው ማለት ከዛ ቀጥሎ ማንም ምንም ማድረግ የሚችልበት ነገር እንደሆነ ይታወቃል ማለት ነው። ሶ ይህንን ማድረግ ምን አስፈለገ? የሶስተኛውን ዓለም ጦርነት ለማጋጋም የሚደረግበትን አካሄድ ከአሜሪካ አይጠበቅም የሚል ነው የተነሳ ያለው። ይህን በጣም አደገኛ ነገር ነው፣ እንደ ቀላል እናየውም። ኦልሞስት የአቶሚክ ሶሳይቲ የሚባለው ማህበር አለ፣ ዎቹን ሰዓቱን ሲያስተካክል ኦልሞስት የሆነች ክሊክ የሆነች በተን ነው የምትቀረው ነው የሚለው የሆነ የኒውክሌር ጦር መሳሪያ ጦርነት ለመፈጠር አንዲት በተን ብቻ ነው የምትጠበቀው በሚል ሰሞኑን በይፋ ሳይንቲስቶቹ ይዘውት ወጥተዋል። አንዲት በተን ማለት ምን ማለት ነው ሲባል እንበል ትራምፕ ፑቲንን ለምሳሌ በማንኛውም መልኩ አድርገው ዩክሬኖች ወይም ደግሞ ምዕራባውያን ቢገሉት፣ አይሆንም፣ በጣም ከባድ ነው የሚሆነው እንጂ ቢገሉት ኢሚዲየትሊ ከፍተኛ የሆኑ የሚሊተሪ አታሼዎቹ በጠቅላላ የመጀመሪያ ነገር የሚያደርጉት የኒኩሌ ጦር መሳሪያ ነው የሚለቁት። ይሄ በጣም አደገኛ። ስለዚህ አንዲት ሞመንት ብቻ ላይክ ኤ ክሊክ ና ኤቲክል የሆነች ነገር ብቻ የምትቀርበት ደረጃ ላይ ነው ዓለም ያለችው በሚል እየተነገረ ያለው ነገር በከፍተኛ አየሩን የያዘ ነው። እንግዲህ አሁን ባለንበት ዘመን ላይ የሰላም አለቃ የሆነው ራሱ ክርስቶስ ለምድራችን ሰላም ካልሰጠ በቀር ምድር ላይ ሰላም እንደማይመጣ የምታየው ሐሰት ሰላሞች እንደሚመጡ የምታየው እዚሁ ጋዛና በእስራኤል መካከል እየተደረገ ያለው ስምምነትን መልሶ የሚገለብጥ ነገር ትመካያለች ሰሚያለች። እና ምድራችን በብዙ ጭንቀት ውስጥ ፍርሃት ውስጥ ነው ያለችው። እንደዚህ እንደቀላል እንደምናስበው አይደለም። ያለነው ኤንድ ታይምስ ውስጥ ነው። ይህ ሁሉ ጊዜ ኔ ማነቃቃት ቤተሰቦች ነው የምፈልገው ያለንበት ያለንበትን ዘመን ዋጁት። ዘመኑ ስንረዳው አንረበሽም። በዘመኑ ውስጥ ነው የምናስበው። ስለዚህ ልባችን ይረጋጋል፣ እግዚአብሔርን በጣም እንጠጋዋለን። ምክንያቱም ዘመኑ ክፉና ክፉ ዘመን ስለሆነ ማለት ነው። ስለዚህ ይህንን ማወቅ በእጅጉ ያስፈልጋል የሚለውን ነገር ለመጠቆም ነው። ሶስተኛው፣ ከዚህ ጋር ተያይዞ ጠቆም ማድረግ የምፈልገው መረጃ አለ። ከመሸጋገሪያ በኋላ ተመልሰን እንገናኝ። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልታል። ሳድስ እንግዲህ የመጨረሻዋን አጭር አርጌ ልጠቁማት። በተለይም ከሃሪኬን ጋር ተያይዞ የሰማነው ነገር ከባድ ነው። ባለንበት ዘመን ላይ ነገሮችን መዋጀት ጥሩ ስለሆነ በጣም የሚገርመው ይሄ ሃሪኬን ወይም ደግሞ አውራ ንፋስ በጣም ከባድ ከሚባሉ በዓለማችን ታሪክ ከተመዘገቡት መካከል ይገኛል ማለት ነው። እንግዲህ ሰሞኑን እንደሰማ ነው። በጣም ብዙ ውድመት ነው ያመጣው። በጣም ብዙ ጥፋት ነው ያመጣው። እንደገና ማምጣቱን ብቻ አይደለም። ሃሪኬን መሊሳ ተብሎ የሚታወቅ ነው ያመጣው ውድመት እንግዲህ ሀገሪቱን ወዳልነበረ ቅርጽ ነው ይቀይራት፣ ከነበረ ወዳልነበረ ነው ይቀይራት። እግዚአብሔር በዚህ ውስጥ የሚያሳየው መልእክት ምን እንደሆነ መታወቅ አለበት። የባለፉት ሀምሳ አመታት እንደዚህ አይነት ውድመት ታይቶ አይታወቅም። በጣም ከባድ የሆነ ነው። እንዲህ ስንሰማ ቁም ብሎ ማሰብ ጥሩ ነው። አለመመካት፣ ልባችን በሆነ ትዕቢት ውስጥ አለመወጠር ይኖርበታል። እግዚአብሔርን ይህ እኮ እግዚአብሔር በምንም መልኩ ሊነግረን አይችልም። አንዱ ሊነግረን የሚችለው መንገድ የተፈጥሮ አደጋው ተፈጥሮ ልትቋቋመው ያልቻለችውና ከአቅሟ በላይ የሆነባት ነገር እንዳለ እንድናውቅ ደጋግሞ በመጨረሻዎቹ ዘመን ምልክቶች አድርጎ ያሳየናል። ምልክት እኮ ነው የሚያሳየን፣ ለሚያምኑት ሰዎች ይሄ ምልክት ነው። ስለዚህ ምንድን ነው የምንለው እኛ? ማራናታ አሜን! ጌታችን ሆይ ቶሎ ለፍርድና የዓለማችንን ጉዳይ ቋጭልን። የምናየው ነገር ደስ አይልም። ምንሰማው እምናየው ማለት በጣም ከባድ ከባድ የሚባሉ ለጆሮ የሰው ልጅ ይህን ያረጋዋለሁ ብለሽ የምትገምቻቸው የማትገምቻቸው በጣም ከባድ ነገሮች የምትሰሚው። እኔ ሰሞኑን የሰማው አሜሪካን ሀገር የሰው አካል ብልት ማለት የሰው አካልን ልክ አንድ ሰው ሞት አለ። ልክ ሰውየው ሲሞት ላይሞትም ይችላል። ባይዘ ወይ ሀይጃክ እየደረገ እንደዛ ይሰራል እየተባለ ነው። እና ታፍኖ ተወስዶ ምንም ተርጎ ሞተ ተብሎ አካሉን ይወስዱትና እንደ በሬ እንደሚበለት እየበለቱት ማለት አሜሪካ ውስጥ የሚሸጡ ጉበቱን ለብቻ ኩላሊቱን ለብቻ ሳምባውን ለብቻ እያረጉ የሚቸበችቡበት ንግድ ተጠዋጥፏል። እንግዲህ ይሄ ማለት የሰው ልጅ እስከምን ደረጃ ላይ እንደደረሰና የጨካኝነት የመጨረሻው ጥግ እየተገለጠ ያለበት ጊዜ ላይ እንደው ድሎት የሚፈልግ ሰው ቢኖር በጣም ይገርመኛል በጣም ያሳዝነኛል ልቡ ምስኪን ናት ለምን እግዚአብሔር እየነገረን ያለው የዘመኑ ፍጻሜን ምልክት እየነገረን ያለው ልንነቃ ይገባል ልክ እንደ ኖኅ ዘመን አስረሽ ምችው እየተባለ እየተደለቀ ክርስቶስ ለምጽአት መምጣት የለበትም ስለዚህ መንቃት ያስፈልጋል ማለት ነው ስለዚህ ይሄ እንግዲህ ሄስቶርም እንግዲህ አርባ አምስት ሰው እንደገደ ቬኒዙዌላ ሀይቴንም ጀማይካንም እንዳጠቃ ኩባንም ጭምር እንደመታ በጣም ብዙ ሰዎች የሞቱበት ነው፣ እንደምናውቀው በተለይ የቤርሙዳ አካባቢ ላይ የነበረውን ሽክርክሪት አልፎ የመጣ እንደሆነ እንደምናውቀው ዘጠና ማይልስ ፐር አወር እየተመዘገዘገ ይሄድ የነበረ በጣም አደገኛ ከተጠበቀው በላይ የተፈጥሮ አደጋ ውድመት የመጣበት ነገር እንደሆነ ስናይ እግዚአብሔር እየነገረን ያለው ነገር ምንድን ነው? ይሄንን ልናሰላስልና ልባችንን ልናነቃ እንደሚገባን መጠቆም ወዳለው። ስለዚህ በዚህ ውስጥ ሁሉ እግዚአብሔር የሚነግረን ንፋሳትን የሚጠራው የንፋሳትን ኦርደር የሚሰጠው እግዚአብሔር እንደሆነ ቅዱስ መጽሐፍ ይነግረናል። ስለዚህ እግዚአብሔርን ድምፅ መስማት መንቃት ደስ ይላል። ኩባይዞ እንደ አይነት አንቂ ነገር ሲመጣ መንፈሳዊ ልቡ ለተዘጋጀ እግዚአብሔርን እግዚአብሔርን መንፈሴን መንፈሴን አእምሮዬን ማዳን ብሎ ለሚል ሰው እኮ ልክ እንደዚህ ነገር ሲሰማ እግዚአብሔር ወይ ማንቂያ ሰጥተኸኛልና አመሰግናሃለሁ ነው የሚባለው። በፍርሃት አይታጨቅም። የሚፈሩት በምድር ላይ ተደራድሮ መኖር የሚፈልጉ ናቸው። መስባት አይፈልጉም። ያለነው እንዴት አይም ስለ አይኑ ነቃ ብሎ ስንል እኛን ሁሉ ሊሰድቡን ሁሉ ይችላሉ። ለምን እነሱ በምድር ድሎት ላይ ስለተጣበቁ ክፉ ዜና የተባለ የሚመስል ነው ይሄ። ለነሱ ግን መልካም ዜና እንደሆነ ማስታወቅ መቻል አለበት። የሚለውን ማንቃት ያስፈልጋል። እውቀት ታላቁ እግዚአብሔርን ታከብራለች። በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለእድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ095574 67774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው ይድሉ፣ ተጠቃሚ ይሆኑ። ቴምራሪል ስቴት